ሰላም ጤና ይስጥልኝ ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ። ከዚህ ከአገር እንግሊዝ አሁን የዘውዱ ሾው ጫጭ ዜናዎችን አቅርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶችን እና ህወሓት አደገኛ ሁኔታ ሊከሰት እንደሚችል በጥብቅ አስጠነቀቀ። በባህርዳር አደገኛ ወንጀልም ተፈጸመ። አትሌቱ በዓለም አደባባይ ጥያቄውን አቀረበም። አብንም መግለጫ ሰጥቷል። ተሰብሳቢዎቹ ስብሰባውን ረግጠው ወጡ። ዳኞች ቅሬታቸውን አቀርበዋል። ኮሚሽነሩ ሰው አልገደልም አሉ። ፕሬዚዳንቱም ለልጃቸው ሹመትን ሰጥተዋል። የቤተ ክርስቲያኗ የዓለም ቤተ ክርስቲያናቶች ምክር ቤት የድሮን ጥቃቱንም አውግዞታል። አሁን ወደ ዝርዝሩ እንሄዳለን። አብራቸውን ቆየው። ህወሓት አደገኛ ሁኔታ ሊከሰት እንደሚችል አስጠነቀቀ። ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ክንፍ ህወሓትን በድጋሜ በምርጫ ቦርድ የማስመዝገብ ፍላጎት እንደሌለው በጥብቅ አስጠንቅቋል አስታውቋልም ቡድኑ ቦርዱ ቦርዱ የሰረዘውን የቀድሞ ህጋዊ ሰውነቱ ካልተመለሰለት አደገኛ ሁኔታ ሊከሰት እንደሚችልም ነው ያስጠነቀቀው። ፌዴራል መንግስቱ ጉዳዩን ወደ ቴክኒካዊ ጉዳይ እያወረደ ይገኛል በማለት የከሰሰው ቡድኑ መንግስት የፕሪቶሪያውን የግጭት ማቆም ስምምነት መንፈስ እንዲያከብርም ሲል ነው ያስጠነቀቀው። በምርጫ ቦርድ የሚነሱ ጥያቄዎችን ከዚህ በኋላ አናስተናግድም ብለዋል። በሌላም በኩል ዶክተር ደብረጽዮን በትግራይ ጦርነቶች ስለተፈጸሙት ወንጀሎች ፍትህ ማግኘት ያስፈልጋል ሲሉ ተናግረዋል። ፍትህን እንሻለን አዎ ያስፈልገናል ብለዋል። ይሁንና በሀገር ውስጥ ይህንን ፍትህ ማግኘት ፈጽሞ አይቻልም። የተፈጸመው ወንጀል ዓለም አቀፋዊ እንደመሆኑ አጥፊዎች እንዲቀጡና ተጎጂዎችም ፍትህን እንዲያገኙ ጉዳዩ በዓለም አቀፍ ደረጃ መዳኘት አለበት። ይህ ካልሆነ ዘላቂ ሰላም ይመጣል የሚል እምነት የለኝም ሲሉ ነው ዶክተር ደብረጽዮን ገብረ ሚካኤል ለዲቢኤል ከሰጡት ቃለ ምልልስ እየተገኘው መረጃ እንደሚያመለከተው ሰላም ለማምጣት ከተፈለገ መሰራት የሚገባቸው በርካታ ስራዎች አሉና ይህ መቀጠል አለበት ሲሉ ነው የተናገሩት። በአባይ በረሃ ጉዳት ደረሰ። በተሽከርካሪውና በንብረቱ ላይ ከሰሞኑ ነው ወደ ህዳሴው ግድብ የነበረው አንድ ትራንስፖርት በተለይም ከ ትራንስፖርቱ አባይ በረሃ ሲደርስ ነው ከተሽከርካሪ ላይ መውደቁ የተገለጸው። እጅግ ከፍተኛ ጉዳት ነው የደረሰው። በአሽከርካሪዎቹ ላይ የታየ ነገር ባይኖርም ግን የንብረት ውድመት ደርሷል ነው የተባለው። በተለይም አደጋው ያጋጠመው አሽከርካሪ ከከርቭ ላይ ለመታጠፍ ሙከራ በሚያደርግበት ወቅት መሆኑን ከስፍራው በምስል ተደግፎ የደረሱት መረጃዎች ያመለክታሉ። በተለይ በዚህ አካባቢ ብዙ ጊዜያቶች አደጋዎች የሚደርሱባቸው ሲሆን ይህንን ከባድ ጭነት ይጓዝ የነበረው መኪና በተለይም ትራንስፎርመሩ ከጅቡቲ ተጭኖ ነው አደጋ ከገጠመበት ቦታ ለመድረስ ከአስራ አምስት ቀላይ በላት ጊዜያቶች የፈጁበት እንደሆነ የተገለጸው። ጉዳቱ እጅግ እየከፋ ነው። መልሶ ለማንሳትና አገልግሎት ላይ ለማዋልም አሁን ከፍተኛ ችግር እንደሚገጥመው ነው የተገለጠው። የአርቲስት አክቲቪስት ሰለሞን ተካልኝ የቀበር ስርዓት መፈጸሙ ተገለጸ። በአትላንታ ጆርጂያ ውስጥ ባለፈው ሳምንት ነው ቅዳሜ በድንገት ህመም በአምስተኛ ዓመቱ ሕይወቱ ያለፈውን አርቲስት እና አክቲቪስት ሰለሞን በትላንትናው ዕለት ወደ ኢንተርናሽናል ሂልሞፍ ጋርደን በተባለ የመቃብር ስፍራ ላይ የቀብር ስነ ስርዓቱ የተፈጸመለት፣ አትሌቱ ይቅርታ አርቲስቱ በተደጋጋሚ ጊዜያቶች በሚፈጽማቸው እንቅስቃሴዎቹ ላይ በርካታ ኢትዮጵያኖች ማዘናቸው አይዘነጋም። በቀብር ስነ ሥርዓቱም ቀደም ብሎ ከአትላንታ ደብረ ጽዮን ቅድስት ማርያም ተዋሕዶ ቤተክርስቲያን የጸሎት ፍትሃት መርሃ ግብር መካሄዱን ባልደረቦቹ ደረቦቹ ታሪኩ ሁሉ ዘግበውታል። በተለይም ሰለሞን ተካሊ በአዲስ አበባ ዙሪያ ካለው ኮረብታማ ስፍራ ከወላጆቹ ከአቶ ተካሊ ማሪ እና ከእናቱ ወይዘሮ ታዱሽ ተሰማ አብራክ እንደ ጎርጎሪያሱን ጊዜ አቆጣጠር ጥቅምት ሰባት ከ1968 መወለዱን እና በሕይወት ታሪኩ ማህደሩ ላይ ተመልክቷል። ሰለሞን የሙዚቃ መሳሪያዎቹን ቅንብርና ወደድ የሚወድ የነበረ ቢሆንም የእሱ ታላቅ መሳሪያ የነበረው ግን የራሱ የታደለው የተፈጥሮ ድምፁ እንደነበረም ተወስቶለታል። በየጎዳናው ከከብሮ ታጅቦ ከመዝፈን ጀምሮ በተሟላ የምሽት ክለቦችም እስካደረገበት ጊዜ ድረስ በተለይም በሬዲዮና በሌሎች የተለያዩ ማህበራዊ ነገሮች አውታሮች የፖለቲካ አቋሞቹን ሲያራምድ እንደነበረም ተገልጧል። አሁን በዛው በአሜሪካ የቅብር ስነስርዓቱ መፈጸሙ ነው የተገለጸው። በደሴ ከተማ አስተዳደር አገልግሎት ጽሕፈት ቤት ተሰጠው መግለጫ መሰረት በተለይም በደሴ ተነስቶ የነበረው የእሳት አደጋ በቁጥጥር ስር መዋሉ ተገለጸ። በደሴ ከተማማ ገደል ተራራ ተከስቶ የነበረው የእሳት አደጋ ነው በቁጥጥር ስር መዋሉ የተገለጸው። ከፍተኛ ጉዳት ያደርሳል ተብሎ ስጋት ላይ የነበረ ቢሆንም ግን በቁጥጥር ስር መዋሉ ታውቋል። የደሴ ከተማ አስተዳደር ጉዳዩን እንደገለጸው ከሆነ በተለይም የጸጥታ ኃይሎች፣ የከተማ ነዋሪዎች፣ የመንግስት አመራሩ፣ ወጣቱ በአጠቃላይ ከስድስት ሺህ በላይ የማህበረሰብ ክፍሉ ባደረገው ርብርብ ነው አደጋው ወይም ቃጠሎ በቁጥጥር ስር ሊሆን የቻለው ሲል አክሎ ገልጿል። በእሳት አደጋው የደረሰው ንብረት ውድመት እና በሰው ላይ የደረሰ አደጋ የለም ያሉት ኃላፊው፣ ደን እና ሳር ብቻ መቃጠሉ ተናግረዋል። የቀረው የቀሩ እሳቶች የማጥፋት እና የመለቃቀም ስራ ነው ሲሉም ነው አክለው የተናገሩት። ችግሮቹ አልፎ አልፎ ቢከሰቱም አሁን ግን ማረም ተደርጓል ነው ብለው የገለጹትም። ባህር ዳር በባህር ዳር ጀርባ ላይ ከፍተኛ ዝርፊያ መፈጸሙ ተነገረ። በአማራ ክልል ነው ሰባት ስምንት ሁለት ሺህ አስራ ሰባት ዓመተ ምህረት ጣና ነሽ ተብላ የምትጠራው ግዙፍ ሰው ጫኝ መርከብ ጣና ሐይቅ ላይ በደልጊ ወደ ባህር ዳር ጭና በመምጣት ላይ እያለች በፈጣን ትናንሽ ጀልባዎች አማካኝነት በተደረሰባት ከፍተኛ ዝርፊያ ህብረተሰቡ እጅግ ማዘኑን ተገልጧል። በተለይም በመርከቡ በማስቆም የተሳፋሪዎቹን ስልክ በመዳበሪያ እንዲያስገቡ በማድረግ እስከ ስምንት መቶ ሺህ ብር የደረሰ ብርና አንድ በሬ ነጋዴ ላይ ጭምር በመዝረፍ የሁሉንም ተሳፋሪዎች ገንዘብ ዘርፎ መሄዳቸው ታውቋል። ይህ ድርጊት ከቅርብ ጊዜ ወዲህ እየተስፋፋ በመምጣቱ እና ትንንሽ ጀልባዎችም ከቦታ ቦታ የሚንቀሳቀሱ አካባቢ ኖሮችም እንደሚዘረፉ መረጃዎቹ አድርሰውናል። በተደጋጋሚ ጊዜያቶች እንደዚህ አይነት ችግሮች ሲከሰቱ በመንግስት በኩል የሚወሰደው እርምጃ ካለመኖሩ በዘለለ መተባበራቸውም ነው እየተገለጸ የሚገኘው። በአዲስ አበባ ከተማ ለሙያ ማህበራት ፈቃድ የሚጠየቀው የህክምና ባለሙያዎች ቁጥር ማሸቀቡ ተገለጸ። ከተለያዩ የኢትዮጵያ ክፍሎች የመጡ ናቸው። ከ3ሺህ 200 በላይ አዳዲስ ባለሙያዎች በአዲስ አበባ ከተማ መስራት የሚያስችላቸውና የሙያ ፈቃድ ማውጣት የከተማው አስተዳደር የምግብና መድኃኒት ቁጥጥር ባለስልጣን የገለጸው የአዲስ አበባ ባለሙያዎች ቁጥር ከሌሎች ዓመታቶች በተለየ መልኩ የጨመረው የጸጥታ ችግር ባለባቸው አካባቢዎች የነበሩ የህክምና ባለሙያዎች አዲስ አበባ ከተማ የመስራት ፍላጎት በማሳደራቸው መሆኑ ነው የተገለጸው። ምግብና መድኃኒት ቁጥጥር ባለስልጣን የጤና ባለሙያዎችን ፈቃድ አሰጣጥ ቡድን መሪ ጉዑሽ አሪፍ እንደገለጹት ከሆነ በተለይም በበጀት ዓመቱ ከ5 ሺህ 8 መቶ በላይ ባለሙያዎች የሙያ ፈቃድ ማግኘታቸው ነው የተገለጸው። ብዙዎቹ ከተለያዩ የኢትዮጵያ ግዛቶች በመምጣት ነው ወደ አዲስ አበባ ይህን ፈቃድ እያወጡ የሚገኙት ተብሏል። በተለይም ከነዚሁ ከ3 ሺህ 2 መቶ የሚበልጡ በተለያዩ የኢትዮጵያ ክፍሉ በመስራት ላይ የነበሩና አዲስ አበባ ከተማ ለመስራት የሙያ ፈቃድ የሚያድሱ እንደሆነ ታውቋል። አንድ ቡድን መሪው እንደገለጸው ከሆነ በአዲስ አበባ ከተማ ለመስራት የሚያደርሱ የሕክምና ባለሙያዎች ቁጥር መጨመሩ በመዲናዋ የሚስተዋለው የባለሙያ እጥረት ለማቃለል በጎ አስተዋጽኦ ቢኖርም፣ እንደ ሀገር ግን ሲታሰብ ቀላል የማይባል ጉዳት ደርሷል ሲል ነው የገለጸው። ይህ የሆነበትም በተለይም በአዲስ አበባ ውጭ ያሉ አካባቢዎች ጸጥታና የሰላም እጦቱ እየከፋ በመምጣቱ እንደሆነም ነው የተገለጸው። አትሌቱ በዓለም አደባባይ ጥያቄውን አቀረበ። ቤትን መልሱልኝ አለ። እኔ ቁጥር አንድ ሀብታም ነኝ። የምቀጥራቸው ወይም የምሰበስባቸው ገንዘቦችም የሉኝም፣ መኪናም የለኝም። ፈጣሪ ጤነኛ አድርጎ ነው ሰዎች ያልበደልኩ ማንም ላይ ወንጀል ያልሰራው! ከትውልድ መንደሬ እስከ ዓለም አቀፍ በታሪክ መዝገብ የሌለብኝ ንጹህ ወንድማችሁ ነኝ። በልጅነቴ እድሜ ብቸኛዋን የሰራዋት ቤቴን ንብረቴን በአስቸኳይ መልሱልኝ ሲል ጥያቄውን ያቀረበው በዓለም አደባባይ አትሌቱ በቻይና ምስራቃዊ ፉጅን ግዛት እግሪት ስቴዲዮም ነው በተካሄደው የአኤኤፍ ዳይመንድ ሊግ አትሌትስ ውድድር ላይ በወንዶች 3000 ሜትር መሰናክል ሩጫ ውድድር ኢትዮጵያዊው ኃይለማርያም አማረ አምስተኛ ከወጣ በኋላ ወረቀቱ ጽፎ መልክቱን ያስተላለፈው ቤቴን መልሱልኝ፣ እኔ ምንም የበደልኩት ወንጀል የለም ሲል በድጋሚ አሳውቋል። ትግራይ እኛ አሁን ስልጣን የለንም አሉ ዶክተር ደብረጽዮን። በኢትዮጵያ በኢትዮጵያና በኤርትራ መካከል ያለውን ውጥረት ይህንን ያስብላል ነው ያሉት። እኛ አሁን ስልጣን የለንም በሁለቱም ሀገራት ኢትዮጵያና ኤርትራ ግጭት ላይ ውሳኔ ሰጪዎችም አይደለንም። ስለዚህ የሁለቱ ሀገራት መሪዎች ያለባቸውን ችግር ወይም ማንኛውንም ጉዳይ በተመሳሳይ በዲፕሎማት መፍትሄ ማምጣት ይኖርባቸዋል። ማህበረሰቡ በተለይም በዚህ አጋጣሚ እኛ የተፈጠረውን ውጥረት ለማብረድ ዓለም አቀፍ ማህበረሰብ ጣልቃ እንዲገባ ጥሪም እናቀርባለን። ምክንያቱም በዚህ አካባቢ ማንኛው አይነት ግጭት እንደገና ሊቀሰቀስ ነው የሚል መስማት አስፈሪ ነው በጣም አስፈሪ ምክንያቱም በጦርነት የተጎዱ በሚሊዮን የሚቆጠሩ ሰዎች ስላሉን እንደገና ጉዳት እንዲደርስባቸው በፍጹም አንፈልግም። ስለሆነም በተለይም የኢትዮጵያና ኤርትራ መንግስት ጉዳያቸውን በንግግር እንዲፈቱ እንጠይቃለን ሲሉም አሳስበዋል። የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ዋንታ ባታ አንደኛ ጦር ጣና ገላዲዮስ ክፍለ ጦር በትናንትና ሁለት በደራ ወረዳ አምባ ሳሜ ከተማ ላይ በመግባት ጠላትን ሲያብረከርከው እና እርምጃም ሲወስድበት መቆየቱ ነ የተገለጸው። ይህ ራሱን አቅም በውል የማያውቀው የጥላት ማፈን ማጥቃት እያደረግኩ ነው በሚል ግንዛቤ ወደ ፎገራ ወረዳ ጉራም አቅጣጫ ሲገባ ነው ከፍተኛ እርምጃ የተወሰደበት። በዚህም በመደንገጥ በሩጫ እግር ብሎ ወደ መጣበት ግማሹ የጣና ገላዲዮ ናብስቶች አምባሳሜ ከተማ በመግባት ነው የአማራ ጠላት ፖሊስና አድማ ሚሊሻ ሚሊሻዎችን ደምስሶ ከተማዋን ሙሉ በሙሉ የተቆጣጠረው ብለዋል። የመንግስት ተብየው ተቋማትን ለይቶ አገልግሎት እንዳይሰጡ ማድረግ እና መረጃዎችን በሙሉ በሙሉ በማውጣት መቻሉንም ገልጿል። የፋኑ አመራሮቹ እንደገለጹት ከሆነ ይህ በእንዲህ እንዳለም አፈሙዙን የገጠመው ኃይል ሙትና ቁስለኛ አድርገን የደራ ወረዳ ወደማ አመራሮችን በተደበቁበት አፍነን መያዝና ከነመረጃዎቻቸው በመማረክ ከፍተኛ የጠላት መረጃዎች ማግኘት ችለናል ሲልም ገልጠዋል። በመጨረሻም በሞት በተረፉትን ጸር አማራዎችን የድረሱልን ጩኸት በባህር ዳርና ሐሙሲት የተነሳውን ወራሪ ኃይል ወደ ከተማው ሲገባ ነበልባሎቹ ጣና ገላዲዮ ስም የያዙትን ይዘው ስልታዊ ማፈጎግ አድርገው ወደ ኋላ መጡ። ጀግኖች ተሰውተውብናል። ሚካኤል የተባለው ወጣን አገላ ዲዮስ አንበሳ በተለይም አልወጣም እርምጃን አጠናክሬ ይወስዳሉ በሚል ነው ከጠላት ጋር ሲፋለም መስዋዕት የሆነው ብለዋል። በተለይም በሚደረጉት ተጋድሎች ላይ ፋኖ በቁርጠኝነት እየበረቱና እየጠናከሩ የሄደበት በሚያደርጓቸውም ተጋድሎች ውጤታማ እየሆኑ መሄዳቸው ነው እየተነገረ የሚገኘው። መንግስት አሁን አሸንፍ ያለው ቦታዎቹን ይዣለሁ የሚል የተለያየ ሀሰት ዘገባዎችን ቢያቀርብም ይሁን እንጂ ፋኖቹ ትግላቸውን አጠናክረው ወደፊት መገዝከሳቸው ነው የተገለጠው። የትራፊክ አደጋ ከአዲስ አበባ ወደ አዶሎ ሲጓዝ የነበረ ባስ ቦኮ በሚባል ቦታ ላይ በትናንትናው ዕለት በተለይም ከፍተኛ ጉዳት የደረሰበት መሆኑ በትራንስፖርቱ ላይ ተገለጸ። እጅግ በተደጋጋሚ ጊዜያቶች በኢትዮጵያ አሽከርካሪዎች የሙያ ብቃትና ማለስ ምክንያት ብዙ ሰዎች ጉዳት እየደረሰባቸው እንደሆነ የተገለጠው በተለይ በዚህኛው አደጋ እስካሁን የሞተ ሰው አለመሩ የተገለጸ ቢሆንም ነገር ግን ብዙ የተጎዱ ሰዎች እንዳሉ ታውቋል። የሽፋሩ አንድ አንደበት እንደተናገረው ከሆነ በጣም ከፍተኛ ጉዳት እየደረሰብን በማሽከርከር ሂደቱ ላይ እያለን ነው ብለዋል። በህዝብ ላይ ለደረስ ለጊዜው የደረሰው ጉዳት ባይታወቅም፣ ግን ከፍተኛ ጉዳቶች በአብዛኞቹ ላይ መከሰቱ ነው የተገለጸው። የሞተ ባይኖርም ተብለዋል። አብን መግለጫ ሰጠ። በተለይም አብን አሁን ከተደበቀበት ብቅ እያለ መምጣቱ ብዙዎቹን አስገርሟል ነው የተባለው። አብን በመግለጫዎቹ በተለይም የስራ አስፈጻሚ ኮሚቴ በወቅታዊ ክልላዊ፣ ሀገራዊ ጉዳዮች ላይ ነው ዘለግ ያለ መግለጫ ያወጣው። ፓርቲው ወልቃይትን አስመልክቶ ባለፈው ሀሳብ የወያኔ ትንኮሳ የጦርነት ቀስቀሳ ከሰብአዊነት ጉዳይ ከሀገራዊ ሰላም ጸጥታ ጋር በቀጥታ የማይገናኝ በመሆኑ የሚከተለውን ጥሪ ለሚመለከታቸው አካላት እናቀርባለን በማለት በተለይም ወደ ሶስት ጉዳዮችን በዝርዝር አስቀምጧል። አንደኛ የፌደራል መንግስትና መላው የኢትዮጵያ ሕዝብ የወልቃይት ጠገዴን ሰቲት ሁመራን ሕዝብ ያገኘውን አንጻራዊ ሂደት እና ነፃነት፣ ሰላምና መረጋጋት በዘላቅነት እንዲያጸና እና አካባቢው የህወሓትን የጦርነት አጀንዳ ሰለባ እንዳይሆን ከሰላም ወዳዱ ከወልቃየት ህዝብ ጎን እንዲቆም አበክረን እንጠይቃለን ሲል ነው የጠየቀው። በተደጋጋሚ ጊዜያቶች በተለይም በህወሓት በኩል የሚነሱት ሀሳቦች አሁንም ውጤት የሌላቸው መሆኑ ሊታወቅ ይገባል ያለው ይህ የአብን መግለጫ በተደጋጋሚ ጊዜያቶች የሚፈጽሟቸውን የጸብ ጫሪነት ጉዳዮች ሊያቆሙ ይገባል ብለዋል። ሁለተኛ በራያ አካባቢዎች በህዝብ ትግል የተገኘውን ድል ማጽናት ያልቻለ መንግስት በፈጠረው ክፍተት የወያኔ ኃይሎች ዛሬም ድረስ ህዝባችንን በተራዘመ መከራ ውስጥ ያስገቡ ቢሆንም ህዝባችን እለት በዕለት መስዋዕትነት እየከፈለ ለነፃነቱ የሚያደርገው መዋደቅ መንግስት እውቅና እንዲሰጠውና ለወያኔ የተጋለጠውን ህዝባችን ህልናውን እንዲያስጠብቅ እናሳስባለን ሲልም አክለው ተናግረዋል። በሶስተኛ ደረጃም የአማራና የትግራይ ህዝቦች ረጅም ዘመን ታሪክና ባህል ቁርጠኝነት ያላቸው መሆናቸው የማይሻራቅ ነው ያለው መግለጫው በወያኔ ላይ የተሳሳተ ትርክት ምክንያት የተፈጠረውን ነውረኛ ማህበራዊ አጥር ዘለል ማፍረስ እጅጉ ያስፈልጋል ሲል ገልጿል። እስካሁን የተፈጠሩ ቅራኔዎችን በሰላማዊ መንገድ በቀኛው ድርድር እልባት እንዲያገኙ የትግራይ ህዝብ ከወያኔ ከሐምሳ ዓመታት የነጣ ክትርክትና የአፈና ቀንበር መንጭቆ ነፃነቱን ለማወጅ አዲስ መስመር ለማስቀመጥ የሚደረገውን የከበረ ትግልም ጅማሮ እውቅና እየሰጠ በተለይም ይገደናል ከሚሉ ሰላማዊ ትግል ኃይሎች ጋር ተቀራሮን የምንሰራ መሆኑን እንገልጻለን ሲል ነው የገለጸው በመግለጫው ዝርዝር ጉዳዮችን አብራርቷል። አብን ትግራይ መቀሌ በተለይም ስብሰባው ከተቀመጡ በኋላ ረግጠው መውጣታቸው ተገለጸ። በተለይም በታደሰ ወረደ ሹመት በኋላ የወያኔ ወታደሮች አዛዦችን ከጎኑ ያሳለፈው የድብረ ጽዮን አንጃ ሀብት ያላቸውን እንደ መሬት አስተዳደር፣ የውሃና ማዕድን፣ የረጅ የመሳሰሉ ቁልፍ ቦታዎችን በራሱ አባላቶች እንዲይዙ ማድረጉን ተገልጿል። ይህንን እውነታ ጌታቸው ረዳም በሚገባም አብራርቶታል። በተመሳሳይ የትግራይ ልማት ማህበር ትልማ ቲዲኤ አመራር ቦርድ በራሱ ሰዎች ለመተካት የጠራው ጉባኤ በዚህ መልኩ በረብሻ መጠናቀቁ ነው የተገለጸው። አልተፈለገም፣ አንቀበለውም የደብረ ጽዮን አንጃዎች በተለይም ይህንን ጉዳይ በተመለከተ ከደቡብ ትግራይ ራያ አካባቢ የተላኩ አርባ ሁለት ተሳታፊዎች ናቸው፣ መድረኩን ረግጠው መውጣታቸው የተገለጸው። የደብረ ጽዮን አንጃ እና የወያኔ ወታደራዊ አዛዦች የመጡበትን መንገድ ለተከተለው ሰው ሀብት ያላቸው ቢሮዎችን መቆጣጠር የፈለጉበትን ምክንያት አጣውም ሲል ገልጸዋል። በዚህ ሁሉ ስራና ሴራ ውስጥ ታደሰ ወረደ የለበትም የሚል የዋ አይጠፋም እያሉም ገልጸውታል። ከዚህ በኋላ በትግራይ ላይ ማንም እንደፈለገ ሊቀልድበት አይገባም ሲሉ ነው በተለይም በስብሰባው ላይ ረግጠው የወጡት የገለጹት። የአማራ ክልል ዳኞች በተወሰነ የደሞዝ ጭማሪ በመዘግየቱ ከፍተኛ ቅሬታ ማስነሳቱ ተገለጸ። የአማራ ክልል ዳኞች ማህበር በክልሉ ለሚገኙ ዳኞች ተሿሚዎች የደሞዝ እና የጥቅማ ጥቅም ጭማሪ ተፈጻሚ ሳይሆን በመዘግየቱ ነው ከፍተኛ ቅሬታ ማስነሳቱ የተገለጸው። በተለይም ለደሞዝ ጭማሪ የሚያስፈልገውን በጀት የአማራ ክልል መንግስት እንዲመድብ ለማድረግ ክልሉ ጠቅላይ ፍርድ ቤት የቅርብ ክትትልና ጥረት እያደረገ መሆኑን ማሳወቁ ገልጧል። የዳኞቹ ማህበር ይህንን ያሳወቀው በተለይም በትናንትና ዕለት እንዳብራሩት ከሆነ ለአባላቱ ባስተላለፈው መልዕክት ማህበሩ በዚህ መልዕክት ፍርድ ቤቶችን ከማጠናከርና የክልሉን ጠቅላይ ፍርድ ቤት የጀመረውን የለውጥ ስራ የተሟላ ከማድረግ አኳያ የዳኞችና የጉባኤ ተሿሚዎችን ደሞዝና ጥቅማጥቅም ማሻሻሉ የማይተካ ሚና ያለው መሰረታዊ ነጥብ እንደሆነም አስገንዝበውታል። ለአማራ ክልል የዳኞቹ ደሞዝ ደሞዝና ጥቅማጥቅም ጥያቄ ለመመለስ የአማራ ክልል ጠቅላይ ፍርድ ቤት ኮሚቴ አዋቅሮ ጥናት እያደረገ በክልሉ ዳኞች አስተዳደር አብይ ጉባኤ አማካኝነት ዝርዝር መመሪያ ማውጣቱ ነው ከማህበሩ የተገለጠው ቢሆን እንጂ እስካሁን ድረስ የደሞዝ ማስተካከያ ባላደረጉ ከፍተኛ ችግር ውስጥ እንደገ እንዳቀረቡ ማስታውቀዋል። አብይ ጉባኤው ካጸደቃቸው የደሞዝና ጠቅማጠቅም በተጨማሪ ሀገር አቀፍ የኑሮ ውድነቱን ማሻሻያ የደሞዝ ጭማሪ ለሁሉም ሰራተኞች የተደረገው መሆኑን ነው እየተገለጸ የሚገኘው። አሁንም ችግሩ እየበዛበት የመጣበት ይህ ክልል በተለይም በዳኞች የፍርድ ውሳኔ አሰጣጥም ላይ ተጽዕኖ እያሳደረ መምጣቱን እና በስራዎቻቸው ጭላ ጭምር ጣልቃ የሚገቡ አካላቶች እንዳሉም አክለው ገልጸዋል። አፍሪካውያን በሰላም አንድነትና ብልጽግና ፖሊሲ ተቋማት ጥንካሬና ብቃት የሚታሰብ አይደለም ተባለ። ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የኢትዮጵያ ፖሊስ የተመሰረተበትን 116ኛ ዓመት በዓልን በማስመልከት ነው የሚካሄደው አምስተኛው የምስራቅ አፍሪካ ፖሊስ አዛዦች ህብረት ድርጅት አባል ሀገራት የስፖርት ውድድር በውብ አዲስ አበባ በይፋ አስጀምሯል ሲሉ የተገለጸው በዚህ በአዲስ አበባ በተደረገው ጉዳይ ላይ በተለይም የአትሌቶች ውድድር በሚደረግበት ቦታ ላይ የተገኙት ምክትል ጠቅላይ ሚኒስትር እንደገለጹት ከሆነ የኢትዮጵያ ፖሊስ ኢትዮጵያና አፍሪካን በዓለም መድረክ ያስጠሩና ስመጡር ስፖርተኞች ያፈሩ ተቋም ነው ሲሉ ገልጸዋል። በተለይም እንዲህ አይነት አፍሪካ የሆኑ ስፖርታዊ ኩነቶች እንዲዘጋጅ ታሪኩን ልምዱም ይኖረዋል። አፍሪካውያን አፍሪካውያን በሚመጥን ደረጃ ተባብረን መስራት አለብንም ብለዋል። በየአካባቢያችን ያለን እውቀትና ልምድ ቴክኖሎጂ ብቃት ድምርን ከተጠቀምን የተሻለ ፖሊስ ተቋም የመገንባት ልማችን እውን ማድረግ እንችላለን ሲሉም ገልጸዋል። በተለይም ምስራቅ አፍሪካ ፖሊስ አዛዦች ህብረት ድርጅታዊ ይህንን ፖሊስ ህብረት ወዳጅነት ያጠናክራል፣ ለአንድ አላማ ተቀራርበን የመስራት ባል ያዳብራል። ይህ የስፖርት ፌስቲቫል ህብረተሰባችን የበለጠ የሚያጠናክርበት እንደሆነ እንገልጻለን ሲሉ ነው ያሳወቁት። ይሁን እንጂ በተመለከተ ሀገሪቱ ከፍተኛ ችግር ውስጥ የገባችበት አንድ መቶ አስራ ስድስተኛውን የፖሊስ በዓል በተከበረበት ምክትል ጠቅላይ ሚኒስትሩ ይህን ሲሉም፣ አገሪቱ ግን አሁን ያለችበት አጣብቂኝ ችግር እና መከራ ያልተፈታበት የፖሊስ ኃይልም የተጣለበትን ኃላፊነት በአግባቡ ያልተወጣባት ሀገር እንደሆነች ዘንግተውታል ሲሉም ተችተውታል። የአማራ ክልል የማተራመስ እቅዱ የከሸፈበት ጽንፈኛ ቡድን አሁን ላይ ሀሰተኛ መረጃዎችን በማሰራጨት ተጠምዷል ሲል ኮሚሽነር ዘላለም መንግስት የተናገረ። የአማራ ክልል የማተራመስ እቅዱን የከሸፈበት ጽንፈኛ ቡድን አሁን ላይ ሀሰተኛ መረጃዎችን በማሰራጨት ተጠምዷል ሲል የክልሉ ፖሊስ ኮሚሽነር ነው ይህንን የገለጸው። የአማራ ክልል ምን አይነት ሁኔታ ላይ እንዳለ እንደማያውቁ እንዲህ አይነት የተዛባ መረጃዎችን የሚሰጡ የአማራ ባለስልጣኖች ዛሬም መቀመጣቸው እጅግ ያሳዝናል ብለዋል። በርካቶችም የአማራ ክልል አጣብቂኝ ችግር ውስጥ በገባበት በዚህ ሰዓት ዛሬም ጽንፈኛ የሚል ቋንቋ የሚጠቀሙት እነዚህ አመራሮች አሳዛኝ ብለዋቸዋል። የአማራ ክልል የጸጥታ ተቋም መልሶ በማደራጀትና በማጠናከር ረገድ ውጤታማ ስራም እየተከናወነ ነው በማለት የገለጹት እኛ ማንንም አልገደልንም፣ ንጹሐን አንድም አልገደልንም ሲሉም በሀገሪቱ ያለውን የሰዎች ሞት መፈናቀልና እንደዚሁም በዜጎች ላይ የሚደርሰውን ግፍና በደል የካዱ አመራር ናቸው ሲሉም ይተቿቸዋል። ኢትዮጵያ አጣብቂኝ ችግር ውስጥ የገባችበት ዘመን በተለይ በአሁኑ ሰዓት በአማራው ክልል ነው ሲሉም ተችተውበታል። የኮሚሽነሩን ቃለ ምልልስም ጉዳዩን በተመለከተ በዝርዝር በኋላ እንመለስበታለን። ትዕግስት አሰፋ በዓለም አቀፍ የድንቃ ድንቅ መዝገብ እውቅና ተሰጣት። በለንደን ማራቶ ክብረ ወሰን በመስበር ያሸነፈችው አትሌት ትዕግስት አሰፋ ነች። ከዓለም አቀፉ የድንቃ ድንቅ መዝገብ የተሽልማቱ የተለገሳት አትሌቷ እጅግ ድንቅ ውጤትን አምጥታለች። በጣም በሚያስገርም ሁኔታ፣ በተለይም በውድድሩ ላይ ያሳየችው እጅግ ውጤታማ ነው ብለውታል። በሴት አሯሯጮች ብቻ ወይን ወይን ወንድ አሯሯጭ በሌለበት በአለም አትሌቲክስ የፕላቲኒየም ደረጃ በተሰጠው የማራቶኑን ትዕግሥት ላይ ትዕግሥት ሁለት ሰዓት ከ15 ደቂቃ ከ50 ሰከንድ በመግባት አዲስ ክብረ ወሰን ማያዟንም ነው የተገለጸው። በዚሁም ነው ይህንን የዓለም አቀፍ የድንቃድንቅ መዝገብ እየተሰጠ ተብሏል። ኢትዮጵያዊቷ በዓለም አደባባይ ይህን መፈጸሟ እጅግ መልካም ነው ብለውታል በርካቶቹም። አሁን ወደ ውጭ ዜና እንሄዳለን። የሶማሌ ፕሬዚዳንት ለልጃቸው የግል ጠባቂያቸውን ኃላፊ አድርገው ሾሙ። ሶማሌ ጋርዲያን ገጻ እንደዘገበው ከሆነ ፕሬዚዳንት ሼክ መሐመድ የግል ጠባቃቸው ኃላፊ ያደረጉት አብዱል ፈታህ ሐሰን ሼክ የተባለ ልጃቸው መሆኑን የተገለጸው። ይህ የሆነበትም ምክንያት በተለይም አጃቢዎቻቸው ላይ አመኔታ በማጣታቸው እንደሆነም ተጠቁሟል። ፕሬዚዳንቱ ይህን ውሳኔ ለማስተላለፍ የተገደዱት በቅርቡ አልሸባብ ታጣቂዎች የተደረገው ግድያ ተከትሎ መሆኑ ነው የገለጹት። ዘገባው ይህንን በጠበቃዎች ላይ መተማመን እንደተሳናቸው የሚያሳዩ መሆኑን ነው አክለው የተናገሩት። በተደጋጋሚ ጊዜ የደረሰባቸውን ችግር ለመቅረፍ ይህንን ውሳኔ ሰላም መወሰናቸው ገልጸዋል። አሜሪካ በግብፅ ስዊዝ ቦይ ሳን ክፍል ማለፍ አለብን አለ ዶናልድ ትራምፕ። በአሜሪካ ፕሬዚዳንት ዶናልድ ትራምፕ ወታደራዊና የንግድ መርከቦችን በስዊዝና ፓናማ ቦች ምንም ክፍያ ሳና ከፍል ማለፍ አለብን ሲሉ ነው የተናገሩት። በሁለቱ ዓለም አቀፍ አቋራጭ የኋላ መተላለፊያ አሜሪካ ወታደራዊና የንግድ መርከቦች ሳይከፍሉ መግባትና ማውጣት ይኖርባቸዋል ሲሉ በማህበራዊ ትስስር ገጻቸው ላይ ነው ያሰፈሩት ሀሳባቸውን። እነዚህ ቦዎች ለአሜሪካ መቀጠል የማይችሉ ናቸው ያሉት ትራምፕ፣ የውጭ ጉዳይ ሚኒስትሩ ማርኮ ሮቢያን ይህንን ጉዳይ አሁኑ እንዲከታጠሉ ጠይቂያቸዋለሁ ሲሉም አሳውቀዋል። ጅቡቲ በጅቡቲ የኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ ኤምባሲ በተለይም በጅቡቲ ለሚገኙት የሚከተለውን መረጃ አቅርቧል። የጅቡቲ መንግስት በህገወጥ መንገድ በሀገሪት ውስጥ በመኖር ላይ የሚገኙ የውጭ ዜጎችን ለቀው እንዲወጡ ያስተላለፈው መመሪያ ተከትሎ ነው። ኤምባሲያችን ዜጎችን በፈቃደኝነት ተመዝግበው ወደ ሀገር ቤት የሚመለሱበትን ሰነድ በመስጠት እንዲመለሱ በኤፕሪል 27 2005 እስከ ሜይ 2025 ከሚያዝያ 19 በኢትዮጵያ አቆጣጠር እስከ 2017 ከሚያዝያ 24 እስከ 2017 በጅቡቲ ኢትዮጵያን ኮሚኒቲ ማህበር ግቢ ውስጥ በጅቡቲ ሰዓት አቆጣጠር ቴኤም ከጠዋቱ አራት ሰዓት ጀምሮ ምዝገባ ስለሚያስካሄድ ማንነታችሁን የሚገልጽ ሰነድ ማህበራት መታወቂያ ወይም የሀገር ቤት መታወቂያ በቅርብ የተሰነሳችሁ ፎቶግራፍ ያላችሁት ሁለት ሶስት በአራት ጉርድ ፎቶግራፍ የአገልግሎት ጊዜው ያላለፈ ቢሆን ፓስፖርት እጃችሁ ካለ ይዛችሁ እንድትመጡ ሲል አስጠንቅቋል ይህንን አምጡ በአስቸኳይ ወደ ሀገራችሁ መመለሳችሁ ግድ ነው ሲል ነው ያሳወቀው የዓለም ምክር ቤት ቤተክርስቲያናት ምክር ቤት በኢትዮጵያ ውስጥ በድሮን የሚፈጽመውን ጥቃት አወገዘ። የምክር ቤቱ ዋና ጸሐፊ ቄስ ዶክተር ጄፔ በመግለጫቸው ከቀናት በፊት የአማራ ክልል በአንድ ትምህርት ቤት ስልም ለማህበራዊ አገልግሎት በተሰበሰቡ ሰዎች ላይ በተፈፀመው ጥቃት ከመቶ በላይ ሰዎች መገደላቸውን ገልጾ ይህ ከቅርብ ወራት ወዲህ ከተፈጸመው ተመሳሳይ ጥቃት አንዱ አካል መሆኑን አስረድተዋል። ይህንንም በመደረጉ ወግዘትም ሰጥተዋል። ሶማሌ በሶማሌ ሞቃዲሾ በኤደን አውሮፕላን ማረፊያ ዙሪያ ከጠዋቱ ስምንት ሰዓት የሚደርስ የሞተር አራሮች ማረፋቸው ተገለጸ። ከጥቃቱም በኋላ የማስጠንቀቂያ ደውልም ተደውሏል። የሶማሌ መንግስት የጸጥታ ባለስልጣናት በጥቃቱ የደረሰው ጉዳት በተመለከተ እስካሁን ሪፖርት አላወጡም። አልሸባብ መጠናከሉ ተከትሎ ሶማሊያ ከትላንትና ሁለት አዲስ የመከላከያ ሚኒስትር መሾሟም የሚዘነጋ አይደለም። በሶማሌ በተደጋጋሚ ጊዜያቶች እየመጡ ያሉ ችግሮች እየከፉ መሆኑ ነው የተገለጸውም። በፓኪስታን ጦሯን ወደ ህንድ ድንበር እያጓጓዛች መሆኑ ተገለጸ። የህንድ የፓኪስታን ጦር መጠነኛ የሆነ የተኩስ ልውውጦችና ድንበር አካባቢ ሲደረጉ የነበረ ሲሆን ሁለቱም ወገኖች ጦራቸውን ወደ ድንበር ማስጠጋታቸውን ቀጥለዋል። የሁለቱም ሀገራት ውጥረት አሳሳቢ ደረጃ ላይ መድረሱ ነው በአሁኑ ሰዓት እየተገለጸ የሚገኘው። ክቡራት ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣዩ ዝግጅታችን እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘ ብለ መንግስቴ ነኝ። መልካም ጊዜ።